ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ቢያለው። ውድ ቤተሰቦቼ፣ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታትን ለማለት ፈልጋለሁ የኔ ውዶች፣ የኔ ምርጣ ምርጦች ብያችኋለሁ። የምታበረታቱን ከልብ አመሰግናለሁ የኔ ውዶች፣ እግዚአብሔር ያክብርልኝ ለማለት ፈልጋለሁ። በጣም አመሰግናቸው። እንግዲህ በጽጌ ቤት ቪዲዮ ተለቆ ነበረ። እንደዛውም ሩታ ደግሞ የእውነት ምርጥ ሴት ነሽ፣ የእውነት ትለያለሽ። እንግዲህ እንደምታዩት በአዲስ ቻናል መታ ነበረች፣ ለእሳቅ ልዩ የሆነ ቻናል። እንግዲህ ሰብፕራይዝን ያደረገችው እሱ ሳይጠብቅ ማለት ነው። ደስታ በደስታ እውነት ለመናገር ማለት ነው። እና አርብሽና ሮታ በዚህ በዚህ በጣም የማደንቃችሁ ብቻን ሰርቶ መለወጥ አይፈልግም። እውነት ለመናገር በሮታና በአርብሽ እያላደገ ሰው የለም። ከኛ ይጀምራል። እነሱን ፎቶ ለጥፋን የፈለግን አድር አድርገና ግን እንደምንጠቅመው የነበረ የእውነት በእነሱ ያላደገ ሰው የለም። ከኛ ይጀምራል። ብዙ ብዙ ብዙ ሰዎች በእነሱ ዙሪያ የመጡ ሰዎች አሉ። በጣም ብዙ ሰዎች ጠርጌ አልጨርሱ ምን ለመናገር የእነሱ ስራ የእውነት መልካምነታችሁ ከዚህ ይጀምራል። ለሰው ልጅ የእውነት ሼሪ የሚያደርጉ ሰው የሚያበረታቱ ምርጥ ዩቱበሮች ናቸው። ሩታና አብርሽት ላይ ያላችሁ ብቻን በቃ ሰርቶ መለወጥ አይፈልጉም ሰውም ደግሞ ልክ እንደነሱ ሰርቶ እንደሚለወጡ ነው የሚያደርጉ ማለት ነው እና ለኛም ለመደም ቅመሞችም ሼር ብታደርጉልን ደስ ለና እውነት። ብዙ ሰዎች በአብርሽ ቻናል ያልከፈተ ሰው የለም ሆነ ለመናገር በጣም ብዙ ብዙ ማለት ነው። እና አብርሽ ግን በጣም ነው ማደንቅ የምር ቀጥሉ በዚህ መልካምነታችሁ ከዚህ ይጀምራል። የእውነት መልካም መልካም ነገር ሲሰሩ ደግሞ እንደዚህ ብታበረታቱ ጦር ነው ብዬ አምናለሁ። የእውንን ለሰው ልጅ ክፋት የላችሁም፣ ሮተናር ክፋት የላችሁም። በእነሱ ስም ያላደገ ሰው የለም። እነ ዳኒ እነ ጽጌ ጽጌ ራሰው ለቻናል ከፍታለች፣ አንዱ ሸጠች፣ አንዱ አሁን መቶ ሺ ገብታለች መሰለኝ፣ ወይ ሳልገባች ነው አላውቅም፣ ብቻ እና አስባቸዋል። ስለዚህ ሜሪ እንደዛው አስባቸዋል። በእነሱ ያላደገ ሰው የለም። ከቡታ የራ ዩቱበር ጀመራችሁ ማለት ነው። ብዙ ብዙ ብዙ እኔ ስማችሁን ጠርቼ አልጨርስም። እውነት ነው አብርሽ ግን ትለያለ የእውነት የሚዲያ ማሪ አብርሽ ነው ማለት ነው እና አብርሽና ሩታ ናቸው ማለመናገር ለመናገር መልካምነታችሁ ከዚህ ይጀምራል። ቀጥሎበት በርቶ ነው ምላችሁ። ሌላው ደግሞ በጽጌ ቤት ቪዲዮ ተለቆ ነበረ። ጽጌ የሆነ ጽጌ እኮ አንዳንዴ የእውነት አንዳንዴ ታስቀኛለች፣ አንዳንዴ ደግሞ ታናድደኛለች። እንግዲህ ታሪክ ሰርታለች። እውነት ለመናገር አብርሽና ሩታ ለመታረቅ ያልቆፈሩ ጉርጓድ የላችሁ ሙ ራሳቸው ያበላሹ ነገር እነሱን ለማስታረቅ ምንም ያልገቡ ጉርጓድ የላቸው ሜሪ ምትሎ ዳኒ ዝም ብሎ እኮ ነው ዳኒ ለራሱ ፈልጎ መቼም ለአብርሻ አስቦ አቅምሶ ዳኒ እንግዲህ ከትላንትና ወዳ በሱ ቤት የሩታና አብርሽን ለመስታረቅ ነበር የእሱ ሀሳብ ማለት ነው። እና አልተሳካላትም እንዶ ተጣልቶ እንደተለያዩ ማለት ነው። እና እንግዲህ ጽጌም ከዚህ በፊት አልጋ ቤት አስገብታ ሞክራ ነበረ። የእሱን እሳቅ ምን አይነት ሰው እንደሆነ ለመፈተን ነበር። አልተሳካላትም። እንግዲህ ዛሬ ደግሞ ለአብርሽ ልብስ ግን ሰብስባ በቃ ለአንተ ምን አይነት ስሜት እንዳላት ሩጣ ማየት ፈልጋለሁ ምናም ብላ ሚደብር ቪዲዮ ከሆነ አለቅም። እስኪ ሞክራ። አብርሽ ግን አልፈለግም፣ አልፈለግም። በጽጌ ሀሳብ አልፈለግም፣ ማለት አልፈለግም፣ እንደዚህ ልብስ ሰብስቦ መውጣት አልፈለግም። ሚደብር ከሆነ አለቅም ምናም ብላ እንግዲህ ሁለቱም ተነጋግሮ ነው እና እንደምታዩት እንግዲህ ጽጌ በጣም በጣም በጣም ነው የማደንቅሽ በዚህ በዚህ ማለት ነው። ቀጤበት አንዳንዴ የሰውን ህይወት ውስጥ ገብታቸው የምትፈጥ ብጥብጦ ነገሮች በጣም ነው የምታናድዱን። ጽጌያው ጥሩ ነገር ሰርተሻል ዛሬ ማለት ነው። በመጨረሻ ተሰካለች በአንቺ ማለት ነው እና ሁለቱም እንግዲህ አስባችኋል ማለት ሩታ ለአብርሽ ስሜት አላት። ሁለቱም ይፈላልቃሉ። አብርሽ ምን ደስታ ማለት ነው እና እሊ ተገባብጦ ነው እንጂ ሁለቱም ይፈቃቀራሉ። እና ለመናገር ሮታ በጣም የምወደ ያስታውቃታል። በደምብ ቢዲዮ ገርታችሁ በጽቤት የተለቀቀ ቢዲዮ ማየት ትችላላችሁ። እና ለመናገር ለመናገር አርብሽም ደግሞ ከዚ በፊት በቃ እኔ እና ሮታ ተለያየን ብሎ ፋ አድርጎ ነበረ እጅ አለው ከአሁን በኋላ ስለ ሩታ ምንም ነገር አትጠይቁኝ ብሎ ተናግሮ ነበረ። አስባቸዋል እንግዲህ ሩታ ደግሞ ከሳቅ ጋር ተነጋግራን የመጣችው በፍጹም ምንም ማለት ነው ምንም የላችም። እሷም ደግሞ አብርሽን ለማቃጠል ለማናደድ ነበረ። ለሩታም ተሳካላት ማለት ነው እና አናድዳ ደግሞ አሳይታለች ማለት ነው እና ለካ የተጣለ ሰው ሌላ ሰው ሲያነሳ አይወዱም እንዴ ወንዶች ብዬ በጣም አስቆኛ። በዚህ እዚህ አብርሽ ማለት ነው እና በጣም ተንጨራጨረ። ሩታ ካሌላ ሰው ጋ ስትመጣ በጣም ነው የተላደደው። ነው ለመናገር ልታሳበኝ ነው ልታቃጥልኝ ነው ምናምን እያለ ነበር። ቲክቶክ ላይ እንዳያችው በራቁት ነው ቪዲዮ ለቆ የመጣ ማለት ነው። ቪዲዮ የለቀቅ በራቁት ነው በሩታ ምክንያት ማለት ነው። እና ሁለቱም ደግሞ ይፈላልጋሉ። ሁለቱም ማለት ነው፣ በመሃላቸው ፍቅር አላቸው ማለት ሶስተኛ ሰው አራተኛ ሰው በእነሱ ትዳር ውስጥ ስለገባ ነው እንጂ ሁለቱም ፍቅር አላቸው ለመናገር ማለት ነው እና ሁላችሁም ይሄ ቪዲዮ በጽጌ ቤት የተለቀቀ ቪዲዮ ሁላችሁም ተረዳችሁ ብዬ አምናለሁ። ሁለቱም ይፈላለጋሉ፣ ስለዚህ ይታረቃሉ ብዬ ተስፋ አደርጋለሁ በእርግጠኝነት ማለት ነው እና ሩታ በጣም ነው የምትወደው። ምን ለመናገር ያስታውቃታል፣ በጣም ማለት ነው። አብርሽ እኮ በጣም የተጎዳችው እሱም ሌላ ሴት ጎትቶ በመጣበት ምክንያት ነው፣ ሩታ እንደዛ የሆነች ሁለተኛ ነገር። አንደኛ ነገር ደግሞ ዳኒ ያስወጣ ከቤት ማለት ነው። ዳኒ ባስወጣት የሁሉ ክፍተት እኮ አይሰፋም ነበረ፣ ይህ ሁሉ ርቀት አይሄዱም ነበር ልጆቹ ማለት ነው እና ሶስተኛ ሰው በማላቸው ስለገባ ነው በእነሱ ትዳር ውስጥ ስለገባ ነው። ልጆቹ መቼ ቁጭ ብሎ አንድ ላይ አውርቶ ያውቃሉ? ሁሌ በጭቅጭቅ ነው የምለያዩ ለመናገር። ስለዚህ ዛሬ ደግሞ አዲስ ነገር አለ ብዬ ተስፋ አደርጋለሁ። ግን ሩታ ግን ይቅርታ አሁን ባትቀበል ጥሩ ነው ብዬ አምናለሁ። እርግጠኛ ነው። አብርሽ ደግሞ በስነ ስርዓት እንደሚክስ ተስፋ አደርጋለሁ። በስነ ስርዓት ይቅርታም መጠየቅ አለበት ብዬ አምናለሁ። ግን ከአሁን በኋላ ይማራል ብዬ አምናለሁ። ሩታሁን ከሌላ ወንድ ጋር ስለመጣጭ እንዴት እንደሆነ ታውቃላችሁ አይደለ? ከአሁን በኋላ ከማን ሴቶች ጋር ተላላጥፎ አይመጣም ብዬ አምናለሁ። ከማንም ሴቶች ጋር አይመጣም። አሁን ይማራል። ከአሁኑ ይማራል። ሩታ አካላ ያኔ የትኛውም ቦታ አትሄድም ብሎ ነበር። አሰቡ ማለት ነው እና አሁን እኮ ይማራል ብዬ አምናለሁ። አደርጉም አሁን ከማንም ሴቶች ጋር የመጣም ብዬ አምናለሁ። ግን አብርሽ ግን የጥፍ ጥፍ ጥፍ ነው እያጠፋው ነው ለመናገር። ሩታ አሁን እኮ ስንት ቪዲዮ ነው የሰራች? ሶስት ቪዲዮ ነው የተለቀቀ፣ ሶስት ቪዲዮ ነው ሶስተኛው ቪዲዮ ደግሞ በኢሳክ ቻናል የመጣችሁ ማለት ነው እና ደስ የሚል ቪዲዮ ነው። ምንም ነገር የላችሁ በማላቸው ምንም ነገር የላችሁም። እሱ ይው ሮታ ከኢሳቅ ጋር ተነጋግራ ነው ይሄን ነገር እየሰራችሁ እሱን ለመናደድ ማለት ነው እና አብርሽ ደግሞ እውነት መስሎ ሮታ ከኢሳቅ ጋር ህይወት ጀምሮ ጀምራለች ብሎ ነው መሰሄ የሱ ሀሳብ የተረዳ በጣም ተጨንቆ ነበረ። በቃ ካፍቶኛ ጽጌ የሚል ነገር ማራ አልፈልግም፣ ሁለተኛ ልቤ እንዳይሰበር አልፈልግም ምናምን እያለ ነበርና እና አብርሽም ስሜት አለ ይወዳታል ሩታዬ ማለት ነው እና ሩታን ደግሞ እሱም እኮ ተናግሯል እኮ በራሱ ቻናል። አንቺ ቆም ምንድነው ሰራሽ? ምንድን ነው እየሰራሽ ወይ እየተበቀልሽ ምናምን እያለ ነበር። አንን አንን መቼም እንደዚህ አላ እንደዚህ መቼም ማለት በዚህ ልክ አንተ አላደርግም፣ ምንም እንደዚህ ልክ በዚህ ልክ አንተ ማበቀል አልፈልግም፣ መበቀል ብዙ ነገሮች አሉ አንቴ ላይ ያለች ነበር አውቃቆ ለካ ለአብርሽ ሩታም ስሜት አላት። እሱ ለመናደድ ብላ ነው እንጂ ከኢሳቅ ጋ የሆነችው ምንም ነገር የላችሁም፣ ከማላችሁ ኢሳቅና ሩታማል ምንም የላችሁ በቃ እንደ ጓደኝነት ነው። አንድ ላይ ቪዲዮ ሲሰሩ የነበረ ማለት ነው እና ምንም ነገር የላቸው አብርሽ እውነት መስሎ ነው እና ሩታ የሌለት ባህርኒ ተቀያየረችብኝ፣ እንደዚህ ሆናብኝ አታቅም እያለ ነበር። መሰለዚህ ትማራለህ ብዬ አምናለሁ። አቶ አብርሽ ሁለተኛ እንደዚህ እንደማታደርግ ተስፋ አደርጋለሁ። በስነ ስርዓት አቶ ሮታ እንደምትክሳው ተስፋ አደርጋለሁ ብዬ አምናለሁ። ስለዚህ ትማራላችሁ። ሶስተኛ ሰው አታስገቡ። በቃ ካሁን በኋላ ከታረቃችሁ ነገሮችን ካስተካከላችሁ፣ በእርግጠኛ ይታረቃሉ ብዬ ተስፋ አደርጋለሁ። ያስታውቃል። ሮታ ማለት ነው አብርሽን እንዳትለቅ አትፈልግም፣ እንደሄድ አትፈልግም አብርሽ ቃም ሰብስቦ ልብሶቹን ሰብስቦ ሲወጣ ጫማ ደግሞ ሌላ ጊዜ መርጬ ወስዳለሁ፣ ካልሆነ ደግሞ ይቀመጥ እያለ ነበረ። አያችሁ? ስለዚህ ሩታ ደግሞ ውስጧ በጣም የተረበሸ ማለት ነው፣ እና በጣም እንደምትወዳው ነው ነው የተረዳው። እውነታ ፍቅራለች እና ተረድቻለሁ ማለት ነው። እና ደስ ይላል፣ ደስ ይላል። ቀጥሎበት የሚወዶች እንግዲህ ዛሬ ደግሞ ወይም አብርሽ ቤት ወይም አብርሽ ቤት ነው ቪዲዮ የምንለቀቀው። በእርግጠኝነት ሰላም ጥሩ ነገር እንሰማለን፣ ጥሩ ዜና እንሰማለን። እንግዲህ ሰላም ይፈጠራል ብዬ አምናለሁ እና ትለያላችሁ፣ ጎበሶች ናችሁ ብዬምር እውነት። ለካ ሶስተኛ ሰው ገብቶ ነው እናንተን የጠበቀ እንጂ በማላችሁ ፍቅር አላችሁ ሁለቱም ማለት ነው የሚገርም እና ሩታ በጣም አዛዘነች ወላጅ ለመጀመሪያ ማለት አዛዝነኛለች ለምን፣ እሱ ጥሎ ሊሄድ ነው ብላ ነው መስለኝ የተረዳችው። እሺ፣ ቁጭ በላይ አውራሃለሁ። ነገም ቢሆንም ከነጎዳም ቢሆንም ችግር የለም አውራሃለሁ። እሺ ተቀምጦ